ዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሣድስ በሀገራችን በተለያዩ ክልሎች መሄድ ሳይጠበቅበት እዚህ እኛ ጋር የፈለጉትን አይነት ማር ማግኘት ይችላሉ። እማ ቡና ማር፣ የትግራይ የበለስ ማር እንዲሁም ደግሞ ጎጃም ውስጥ ለጠጅና ለብርዝ የሚሆኑ ማሮች እዚህ ኢትዮጵያ ማር ማግኘት ይችላሉ። ላይ የተለያዩ ማሮች ይታዩኛል። ጎጃም ያልኩሽ ነው። ጎጃም ያው የአበባ ማር ብለን ነው በልምድ የምንጠራው ብዙ ጊዜ እንዳልኩሽ የጠጅና የብርዝ የምንጠቀመው ማር ማለት ነው። ይሄ ደግሞ ጅማ ያልኩሽ ነው። ስልሳ ፐርሰንቱ አበባ ማር ቀስመው የሚያፈሩት ማለት ነው። ወለላ ማር ያልኩሽ ነው። ይሄ ደግሞ ወደ ሰሜኑ ክልል ያልኩሽ የነጭ ማር ከትግራይ ነው የምንጠቀመው። እንጀራ ማር ያው ከሰሜኑ ክልል የሚመጣው ነው። የተረፈደ የተቀላቀለልን የዚህን ቤተሰብ ባለቤት አብያችንን እናስተዋወቃለን አብያችን መምህር ጋዜጠኛ ደራሲ የትውልዱ ተከራካሪና አንቂ ለእናንተ አልናገር ቤተሰቡ ነው የምታውቁት ነው አብያችን እንኳን ወደ ቤትህ በሰላም መጣህ እንኳን ደህና ጠበቃችሁን የሣድስ ቤተሰቦቻችን ሞቢ በጣም የምወደው የልቤ ሰው ነው በጣም እንግዲህ ብዙ ነገር አለ። የኔን ፕሮግራም የኔን ሀሳቦች ብዙ ጊዜ ይመክረኛል። አንዳንዴ እንኳ አንዴም ሁለቴ እንኳ ምክሩ ቀላል አይደለም። በጣም ነው የምወደው። ጋሽ ስዩሜ እንደምታውቁት ነው። በጣም የተባረከ አባት ለሀገራችን ስጦታ ባለበት ቦታ ሞገስ የሆነ ደሞ እግዚአብሔር ይጸጋ አብሮ እያገዘው የኖረ እንደገናም ደሞ እድሜው ለኢትዮጵያ የተሰጠ እንወድሃለን። ይህ በጣም በጣም በቃ በጣም ወዳጅ እንደ ወንድሟ ከዛ በኋላ በቃ ኃይል ይሄ የጠንካራ ስሜት ሼር የምታደርግ በጣም ብርቱ እህታችን እናታችን በጣም እንወዳታለን። የኢትዮጵያ እናት፣ ትላላቅ ሰዎች አሁን ይሄ ባለውበት። ስለዚህ አንድ ጨዋታ መጫወት አለባት፣ የአምስት መቶ ብር ወይም ዶላር በሌላ ጨዋታው አይናችን ተይዞ ምን ያህል መስራት እንችላለን፣ ምን ያህል ስፐርፌክት ቦታው ላይ ማተኮር እንችላለን የሚል ጨዋታ ነው። እስኪ አይናችንን ሸፍነን እንዴት እንደምንሆን እናሳያቸዋለንስለዚ በጣም የሚገርመው ልበ ብርሃን የሚባሉ ሰዎች በተፈጥሯቸው ቲቭ አይደለም ነገር ግን የውስጠኛው የብርሃን አቅም ትልቅ ቦታ እንዳለው የሚያሳይ ስለዚህ ይቻላለ የእነሱ ቢሆኑ ያደርጉታል። እናንተ እንግዲህ እንዴት እስኪ ቁሙ አቢያችን እዚህ መሀል የዚህ ጨዋታ ሽልማት አምስት መቶ ብር ብቻ አይደለም። የረሳኸው ነገር አለ። ኢትዮጵያ ማር አለ ስፖንሰራችን፣ አጨብጭቡልን። እናንተም እናሳቸዋለን። ምን ችግር የለም፣ ማቅመሳችን አይቀርም። ኢትዮጵያን ንጹሕ የተፈጥሮ ማር አለ። ይህን ማር እንሸልማለን። አንድ ሁለተኛ የኢትዮጵያ ንጹሕ የተፈጥሮ ማር አዘጋጅ ካምፓኒ፣ እዚህ ጋር ለተሳተፉልን ከሩቅ መጥተው ጊዜ ወስደው የጥበብ የጥበብ ሰዎቻችንም ሽልማት እንዲሆን ደግሞ ሁለት ሁለት ኪሎ ኤክስፖርት ነው፣ ኤክስፖርት የሚደረግ ነው ሁለት ሁለት ኪሎ ግራም ሽልማት ሰጥቶናል። እግዚአብሔር ያክብርልን። አቶ በእውቀቱ አጨብጭቡልን። እግዚአብሔር ያክብርልን። በሀገራችን በተለያዩ ክልሎች መሄድ ሳይጠበቅብዎት እዚህ እኛ ጋር የፈለጉትን አይነት ማርማር ይችላሉ ቡና ማር፣ የትግራይ የበለስ ማር እንዲሁም ደሞ ጎጃም ውስጥ ለጠጅና ለብርዝ የሚሆኑ ማሮች እዚህ ኢትዮጵያ ማር ማግኘት ይችላሉ። ላይ የተለያዩ ማሮች ይታዩኛል። ጎጃም ያልኩሽ ነው። ጎጃም ያው የአበባ ማር ብለን በልምድ የምንጠራው ብዙ ጊዜ እንዳልኩሽ የጠጅና የብርዝ የምንጠቀመው ማር ማለት ነው። ይሄ ደግሞ ጅማ ያልኩሽ ነው። ስልሳ ፐርሰንቱ አበባ ማር ቀስመው የሚያፈሩት ማለት ነው። ወለላ ማር ያልኩሽ ነው። ይህ ደግሞ ወደ ሰሜኑ ክልል ያልኩሽ የነጭ ማር ከትግራይ ነው የሚጠቀመው። እንጀራ ማር ያው ከሰሜኑ ክልል የሚመጣው ነው።

ነው በጣም ቆንጆ አቀዳደች በጣም ጥሩ ነው። ክብራትና ክብራን ሣድስ ቤተሰቦቻችን ደቂቃ ነው ያለን ስለዚህ የቡና አቀዳድ አይን ተይዞ ቡና ሲቀዳ በኢትዮጵያ ባህል መሰረት አቀዳዱን ተጨፍኖም እንቀዳለን እኛ ኢትዮጵያውያን ጎበዝ ነን የሚለው ነገር የሚያሳይ ነው። የማን ቡድን ነው? የጋይ ስዩሜ ቡድን አምስት መቶ ዶላር አሁን የማር ሽልማትም አለ። ቡናውን የተቀዳው የኢትዮጵያ ንጹህ ማር አስገራሚ ማር ነው። እኔ እግዚአብሔር በሚያውቀው ለልጄ ወስጀለት እንዴት እንዴት አድርጎ እንደወደደው

በሀገራችን በተለያዩ ክልሎች መሄድ ሳይጠበቅበት እዚህ እኛ ጋር የፈለጉትን አይነት ማር ማግኘት ይችላሉ። ቡና ማር፣ የትግራይ የበለስ ማር እንዲሁም ደግሞ ጎጃም ውስጥ ለጠጅና ለብርዝ የሚሆኑ ማሮች እዚህ ኢትዮጵያ ማር ማግኘት ይችላሉ። ላይ የተለያዩ ማሮች ይታዩኛል። ጎጃም ያልኩሽ ነው ጎጃም ያው የአበባ ማር ብለን በልምድ የምንጠራው ብዙ ጊዜ እንዳልኩሽ የጠጅና የብርዝ የምንጠቀመው ማር ማለት ነው። ይሄ ደግሞ ጅማ ያልኩሽ ነው። ስልሳ ፐርሰንቱ አበባ ማር ቀስመው የሚያፈሩት ማለት ነው። ወለላ ማር ያልኩሽ ነው። ይሄ ደግሞ ወደ ሰሜኑ ክልል ያልኩሽ የነጭ ማር ከትግራይ ነው የምንጠቀመው። እንጀራ ማር ያው ከሰሜኑ ክልል የሚመጣው ነው።